በዘመናዊቷ የኢትዮጵያ ታሪክ ውስጥ የኢትዮጵያ ብሮድካስቲንግ ኮርፖሬሽን አርካይቭ ትልልቅ ሀገራዊ ሁነቶች፣ የስርዓተ መንግስት ለውጦች፣ የህዝብ ውስጥ ታሪክ፣ ባህልና አብሮነት ሰንዶ ይዟል። ዘመን ከዘመን እየተሸጋገረ ኢቢሲ ያከማቸው ታሪካዊ ሰነድ ዲጂታላይዝ ማድረግ የዚህ ዘመን ጥያቄ ነው። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴም ባካሄደው የኦዲት ግኝት አርካይቩን ዲጂታላይዝ አለማድረጉን አንስቷል። ኮርፖሬሽኑ የኦዲዮ ቪዥዋል አርካይቭ ዲጂታላይዝ ማድረጉን በተመለከተ ኦዲት ሲደረግ ኮርፖሬሽኑ የአርካይቭ ሀብትን ዲጂታላይዝ ለማድረግ በተለይም የድሮ ካሴቶች መገልበጫ ማሽን በሀገር ውስጥ አለመኖር፣ ሲሆን ኮርፖሬሽኑ ይህንን ማሽን በግዢ ወይም በክራይ ለማግኘት እንዲቻል በጀት እንዲፈቀድ ለገንዘብ ሚኒስቴርና ለፕላን ሚኒስቴር ጥያቄ የቀረበ ቢሆንም ኦዲቱ እስከተጠናቀቀበት ድረስ ችግሩ ያልተፈታ መሆኑ ታይቷል። የአርካይቭ ዲጂታይዜሽን ማለት የኢትዮጵያ ከግማሽ ክፍለ ዘመን በላይ ወይም የኦዲዮን ከጨመር ነው፣ የአንድ ክፍለ ዘመን የኢትዮጵያ ታሪክ የተከማቸበት ማለት ነው። ኢትዮጵያ የኢቢሲ አርካይቭ ማለት ይሄኛው በአንድ ዓመት በሁለት ዓመት ጊዜ ውስጥ የምንሰራው አይደለም። በጣም በቂ በጀት የሚያስፈልገው ራሱን የቻለ ፕሮጀክት ጽሕፈት ቤት የሚያስፈልገው እንደዛ እንደሚያስፈልገው ስላመንም የምክር ቤቱን የበጀት ጉዳዮች ቋሚ ኮሚቴ ጭምር እኛን የሚከታተለውን ቋሚ ኮሚቴ ብቻ ሳይሆን እንዲያዩት አድርገናቸዋል። ኮንሰርናቸውን ሲሪየስ ሲሉ አስቀምጠው የመጡት እና እዛ ላይ ያለው ነገር ምናልባትም እዚህ በኦዲት ግኝቱ ላይ ከምንነጋገርበት በላይ ነው። የፌዴራል ዋና ኦዲተር መሰረት ዳምጤ በበኩላቸው የኤቢሲ አርካይቭ የያዘው የሀገር ሀብት እንደመሆኑ በተቻለ መጠን አርካይቭን ዲጂታላይዝ ማድረግ ያስፈልጋል ብለዋል። እርግጥ ነው እየሰራችሁት ያለ ስራ አለ። ስራው በአንድ ዓመት በሁለት ዓመት አያልቅም። የዘመናት ስራ ስለሆነ ይህንን እንዳላችሁት በፕሮጀክት ቀርጾ መስራት ይጠይቃል። አሁን ቅድም ከእናንተም እንደሰማሁት በመጣልን የድርጊት መርሃ ግብርም የተወሰነ ገንዘብ በእርዳታ አግኝታቸዋል፣ ግን ፍላጎቱ እዚያ በላይ ነው። ገበያ ላይ ስተዋጡት እ አሁነ መዚጋ ልመክር የምፈልገው እኔ በእርዳታ ተመስርቶ የሚታቀድ እቅድ ባይኖር፣ የራሳችሁን ውስጣችሁን፣ ገበያችሁን ብታዩ ከመንግስት የሚጠይቅ በጀት እንዳለ እሱን ትኩረት አድርጋችሁ ሂዱበት። ከራሳችሁም ከምታገኙትን ገቢ መነሻ አድርጋችሁ ይህንን የያዘውን የአርካይቭ ወደ ዲጂታል ነገር ልትቀይሩ። የመንግስት ወጪ አስተዳደር ቁጥጥር ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አራሬ ሞሲሳ ኢቢሲ በዘመን ቅብብሎች ከትላንት እስከ ዛሬ ኢቢሲ የሰነደው ታሪክ ኢትዮጵያን የምንመለከትበት በመሆኑ አስፈላጊው ድጋፍ ተደርጎ አርካይቭን ዲጂታላይዝ ማድረግ ያስፈልጋል ብለዋል። ኢትዮጵያ ምን ነበረች? ስለዚህ ለገዢ ትርክታችን መብት ይሆናሉ ብለን የምናስበው ይሄ ተቋም ውስጥ አለ። ምክንያቱም ያለፉት መንግስታት የሰሩት ስራዎች እንዳለ እዛል ማንኛውም መንግስታት ሲያል ፍጥሩ ነገር የሚሰራ አለ። መጥፎ ነው ብሎ አይሰራም። መንግስት የትኛው መንግስት የምሰራውን ነገር መጥፎ ነው ብሎ አይሰራም። ያለው የነበረበትን አባራዊ ሁኔታ የሚያስገድዱት ነገሮች ይኖራሉ። ያም ሆነ ይህ ግን ያንን የምናገኘው መስ የሚሰጠው እዛ ተቋም ውስጥ ይኖራል። ስለዚህ ይህን ደግሞ ማኔጅ አድርገን የሀገር ሀብት ነው። አገሪቱ ብቻ ሳይሆን ዓለም የደረሰችበት ዲጂታል ላይ መድረስ ግዴታችን ስለሆነ ምናልባት የፓርላማው ጣልቃ ግብነት የሚያስፈልግ ከሆነ እኛም በቋሚ ኮሚቴ አጠቃላይ ስብሰባ እንችላለን። መደገፍ ያለበት አካል መድገ እንትን ማለትም እንዳለበት እናንተን ከምከታተለው ቋሚ ኮሚቴ ጋር የምንነጋገረው ይሆናል። ኢቢሲ አንድ ክፍለ ዘመን የሚጠጋ ጊዜ በሬዲዮ እንዲሁም ከግማሽ ክፍለ ዘመን በላይ በቴሌቪዥን የኢትዮጵያን ታሪክ በአርካይቡ ሰንዶ ይዟል።